ሁለት እህትማማቾች ደቡብ አፍሪካ ተወልደው ያደጉ በሚኖሩበት ስቱደንት አኮሞዴሽን ወይንም በዶርም ውስጥ ምክንያቱ ባልታወቀ ሁኔታ ሞተው ተገኝቷል። አትሊስት አትሊስት እነዚህ ልጆች የሞቱበት ምክንያት ምን እንደሆነ ይታወቀ። በዓለም ዙሪያ ያላችሁ ኢትዮጵያውያን ሁሉ ለዚህ ድምጽ እንድትሆኑን ጥሪ ያቀርባለሁ። በጣም ልብ የሚሰብር በጣም አስደንጋጭ ነገር ነው። ይህ በደቡብ አፍሪካ ለሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንም ሆነ ሀገር ውስጥ ላለን ኢትዮጵያውያን በሙሉ እጅጉን አስደንጋጭ ዜና ነው። ትናንት ማምሻውን ከወደ ደቡብ አፍሪካ የተሰማው ዜና እጅጉን አሳዛኝና ልብ ሰባሪ ክስተት ነው። እነዛ እዛ ተወልደው እዛ ያደጉ ምኑንም ከምን የማያውቁ ሁለት እህትማማች ኢትዮጵያውያን በራሳቸው ክፍል ሞተው የመገኘታቸው ነገር እንቆቅልሽ ቅልሽ ሆኗል። ምንድነው የተፈጠረው? ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ ኞታችን ነው የሊያስደግነት ነኝ የምትከታተሉት ጊዜ ሚዲያ ነው ከወደ ደቡብ አፍሪካ የተሰማው ጉዳይ እጅጉን ልብ ሰባሪና አሳዛኝ ጉዳይ ሆኗል። ሁለት እህትማማቾች በራሳቸው ክፍል ውስጥ ሞተው መገኘታቸው እንቆቅልሽ ሆኗል። ማን ገደላቸው? ምን ተፈጠረ? ይህንን ያወቀ እስካሁን የለም። ብቻ እዛ ያሉ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ሁሉ ማቅ ለብሰው በሀዘን ሆነው ለቅሶ ተቀምጠዋል። ሁለት እህትማማቾች ደቡብ አፍሪካ ተወልደው ያደጉ በሚኖሩበት ስቱደንት አኮሜዴሽን ወይንም በዶርም ውስጥ ምክንያቱ ባልታወቀ ሁኔታ ሞተው ተገኝቷል። ደቡብ አፍሪካ ውስጥ ኢትዮጵያውያን በተለያየ አይነት መልኩ ኢትዮጵያውያን፣ ኤርትራውያን፣ ሶማሌ ይሞታሉ። እንደዚህ አይነት ነገር ግን ገጥሞን አያውቅም። ምክንያቱ ሳይታወቅ በክፍላቸው ውስጥ ሞተው ነው የተገኙትና ምን ማለት እንዳለብኝ ራሱ አሄቭ ኖ አይዲያ ነገር ግን አንድ ነገር ማለት እፈልጋለሁ አትሊስት አትሊስት እነዚህ ልጆች የሞቱበት ምክንያት ምን እንደሆነ ይታወቅ። በተረፈ በዓለም ዙሪያ ያላችሁ ኢትዮጵያውያን ሁሉ ለዚህ ድምፅ እንድትሆኑን ጥሪ ያቀርባለሁ። ወላጅ ቤተሰብ፣ በደቡብ አፍሪካ የምትገኙ ኢትዮጵያውያን ሁሉ እግዚአብሔር ያጽ ናችሁ? እግዚአብሔር ከቀን ፍላጻ ይጠብቃችሁ። ምን ማለት እንዳለብኝ አላቅም። በጣም ልብ የሚሰብር በጣም አስደንጋጭ ነገር ነው። ልጆች ያላችሁ ልጆቻችሁ ሲወጡ ሲገቡ እግዚአብሔር ይጠበቅላችሁ። ይህንን ነው ማለት የምችለው። ይህ እጅጉን አስደንጋጭ ክስተት ነው። በኢትዮጵያ ማህበረሰብ ዘንድ ከዚህ ቀደም ታይቶም ተሰምቶም አይታወቅም። ይህ ቀን በደቡብ አፍሪካ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን የሀዘን ቀን ነው። ጥቁር ለብሰናል። በደቡብ አፍሪካ ነዋሪ በሆነን ኢትዮጵያውያን ዘንድ ይህ ከፍተኛ ሐዘን ነው የገጠመን። ከዚህ ቀደም በወንጀለኞችና በእርስ በራስ መገዳደል ካልሆነ በስተቀር ገና በማደግ ላይ ባሉና ብዙ ተስፋ ባላቸው ልጆች ላይ እንዲህ ያለ ክስተት ሲከሰት ይህ የመጀመሪያው ከመሆኑም ባሻገር እጅግ በጣም አስደንጋጭ ነገር ነው የገጠመን ይላሉ ኢትዮጵያውያንና ትውልድ ኢትዮጵያውያን ነዋሪነታቸውን በደቡብ አፍሪካ ያደረጉ ሲቀጥሉ እንዲላሉ እዚህ ምኑንም የማያውቁ በደቡብ አፍሪካ ተወልደው እዛው ደቡብ አፍሪካ ያደጉ እነዚህ ሁለት እህትማማቾች ነገር ከአንጀታችን ሊወጣ አልቻለም ይላሉ ስለነ ዲቦራና ስለ ኦፔራ ሲያወሩ። ሟቾቹ ዲቦራ መንግስቴና ኦፔራ መንግስቴ ይባላሉ እትማማቾች ናቸው። ለጊዜው ምንነቱ ባልታወቀ ሁኔታ ሕይወታቸው አልፎ በክፍላቸው የመገኘታቸው ነገር እጅጉን በጣም አስደንጋጭ ዜና ሆኗል። ነገሩን አስደንጋጭ ያደረገው ደግሞ እትማማቾቹ በራሳቸው ክፍል ውስጥ ሞተው የመገኘታቸው ነገር ነው። እስካሁን የሞታቸው ምክንያት ምን እንደሆነ በግልጽ ሊታወቅ አልቻልም። ይህ አሳዛኝ ክስተት በደቡብ አፍሪካ ለሚኖሩ ኢትዮጵያውያን በጣም አስደንጋጭ ነው። እነሱም እንዲህ ላሉ ይህ አሳዛኝ ክስተት በደቡብ አፍሪካ ለምንኖር ኢትዮጵያውያንና ሰላም ትውልድ ኢትዮጵያውያን በሙሉ ከፍተኛ ሐዘንና ድንጋጤ ነው እየፈጠረብን ሲሉ ይሰማሉ። የነዲቦራ ዲቦራ ቤተሰብ በጆሃንስበርግ ኪስንግተን፣ በሚገኝ ቦታ ላይ ሀዘን ተቀምጦ ይገኛል። በዚህ አስቸጋሪ ወቅት ሁሉም ወገኖች መጽናናትን እንዲሰጡ ጥሪ እናቀርባለን፣ ይላሉ የሟች የሟች ቤተሰብ፣ የቅርብ ወዳጆች በሳውዝ የስደት እድሜያችን ይላሉ። ሌሎች ደግሞ ይህን ጉዳይ በተመለከተ አስተያየት የሚሰጡ በሳውዝ የስደት ዕድሜያችን ብዙ አስደንጋጭ የወገን ዘመድ፣ የጓደኛ፣ የአብሮ አደግ ሞት ህመም ቁስል ወጥቶ መቅረትና በጣም ብዙ መከራዎችን አስተናግደናል ለቁጥር የሚታክቱ ሙታንንም ደግሞ እንደዚያ ዋተን ወደ አገር ቤትም እዚህም ሸኝተናል። ይሁን ብለን ሁሉንም ተቀብለን አለን። ግድ የለም በእኛ ብቻ ይለፍ እንጂ እንችሏለን አሜን ብለን እንቀበላለን እያለን ከዱርየውም ከሀገሪቱ መንግስት ቢሮክራሲም እየታገለን ኑሯችንን ለመግፋት እንጣጠራለን። ቢያንስ እኛ የሚመጣውን ሁሉ ችለን ለልጆቻችን የተሻለ ጊዜ ይመጣል፣ እነሱን አስተምረን ለወግ ለማዕረግ አብቅተን ለራሳቸውም፣ ለቤተሰብም፣ ለወገንም፣ ለሀገርም ይደርሳሉ የቻይና ዕቃ እያሳደዱ በቀማኞች እየተሳደዱ በወንበዴዎች እየተሳቀቁ እንዳይኖሩ ያለንን ሁሉ ለእነርሱ ለማበርከት ዝግጁ ሆነን ነበር ልጆቻችንን የምናሳድገው ግን ደግሞ ልክ እንደነዚህ ልጆች በየቤታችን የደረሱ የሚያጓጉ፣ የሚያሳዝኑ ልጆች እንዲህ ሲቀጠፉ ተስፋ እንቆርጣለን። ይህ እጅጉን አሳዛኝ ነው። ከዛሬ ነገ ደረሱ እያለ ወላጅ በስስት የሚያያቸው በጣም ብዙ ኢትዮጵያውያን የደረሱ ልጆች አሉ። ታዲያ እንዲህ ህይወታቸው ሲቀጠፍ ኑሮ ሰቀቀን ነው የሚሆነው። ይህ አስደንጋጭ ዜና የቤተሰብ ብቻም አይደለም ጉዳዩ የማህበረሰባችን ስብራትም ህመም ነው ይላሉ ኑሯቸውን በደቡብ አፍሪካ ያደረጉ ኢትዮጵያውያን። ቤተሰብ ስለ ጉዳዩና ስለ ክስተቱ፣ ስለ አደጋው ከሚመለከታቸው አካላት ጋር በመነጋገር ሙሉ መረጃ ሊያጋራን ይገባል። እኛም ከተከሰተው ነገር ልንጠነቀቅ ልጆቻችንን ልንጠብቅ ስለሚገባ ቤተሰብ ምን እንደተፈጠረ ሊያስረዳ ይገባል። ሁላችንም ምን እንደተፈጠረ ማወቅ አለብን እያሉ የሚጠይቁ ዜጎችም በዝተዋል። ይህ ተራ ሞት አይመስለኝም። በጉዳዩ የኢትዮጵያ ኤምባሲም፣ የደቡብ አፍሪካ የኮሚኒቲና የማኅበረሰብ ተወካዮችም በጋራ በመምከር የደረሰውን ሊያሳውቁን ይገባል። ከዚህ ጉዳይ እኛም ልንማር ይገባል። ዛሬ እነዚህ ሁለት እህትማማቾች ላይ ምን እንደተፈጠረ ምን እንደተከሰተ ካላወቀን ነገም የእኛም ልጆች እጣ ፈንታ ያ ሊሆን ይገባል። በሌላ ሰውም ይሁነኝ ብለው ተገድለው ከሆነ ደግሞ ስለ መብታቸው ልንታገል ይገባልና ምን እንደሆኑ ልናቅ ይገባል ይላሉ የጉዳይ ያንገበገባቸው ኢትዮጵያውያን። አዎ የሞቱትን መመለስ አንችልም፣ ሌሎችን ግን በተመሳሳይ መንገድ እንዳያመልጡን ነገሩ ግልጽ ቢሆን ይመረጣል ይላሉ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ይህንን ጉዳይ በተመለከተ ዝርዝር መረጃውን ለማግኘት ደቡብ አፍሪካ ከሚገኙ የጊዜ ሚዲያ ቤተሰቦች ጋር እየተነጋገረን ስለሆነ በኋላ ላይ መለስ ብለን ሙሉ መረጃውን ይዘንላችሁ የምንቀርብ መሆኑን ከወዲሁ ቃል እንገባለን። በተረፈ በቤተሰብ ላይ ለደረሰው ሐዘን ለልብ ስብራታቸው መጽናናትና ጥንካሬን ይሰጣቸው ዘንድ እየተመኘን ለሟቾቹም ደግሞ ፈጣሪ ነፍሳቸውን በቀኛ ኖር ዘንድ መሻታችን ነው። አንተም የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያቸው እጅግ በጣም ከልብ አድርገን አመሰግናለን። ክበሩለን። ሁለት እህትማማቾች ደቡብ አፍሪካ ተወልደው ያደጉ በሚኖሩበት ስቱደንት አኮሞዴሽን ወይንም በዶርም ውስጥ ምክንያቱ ባልታወቀ ሁኔታ ሞተው ተገኝቷል። ደቡብ አፍሪካ ውስጥ ኢትዮጵያውያን በተለያየ አይነት መልኩ ኢትዮጵያውያን፣ ኤርትራውያን፣ ሶማሌ ይሞታሉ። እንደዚህ አይነት ነገር ግን ገጥሞን አያውቅም። ምክንያቱ ሳይታወቅ በክፍላቸው ውስጥ ሞተው ነው የተገኙትና ምን ማለት እንዳለብኝ ራሱ አሄቭ ኖ አይዲያ ነገር ግን አንድ ነገር ማለት ፈልጋለሁ አትሊስት አትሊስት እነዚህ ልጆች የሞቱበት ምክንያት ምን እንደሆነ ይታወቅ። በተረፈ በዓለም ዙሪያ ያላችሁ ኢትዮጵያውያን ሁሉ ለዚህ ድምፅ እንድትሆኑን ጥሪ ያቀርባለሁ። ወላጅ ቤተሰብ፣ በደቡብ አፍሪካ የምትገኙ ኢትዮጵያውያን ሁሉ እግዚአብሔር ያጽናችሁ፣ እግዚአብሔር ከቀን ፍላጻ ይጠብቃችሁ። ምን ማለት እንዳለብኝ አላቅም። በጣም ልብ የሚሰብር በጣም አስደንጋጭ ነገር ነው። ልጆች ያላችሁ ልጆቻችሁ ሲወጡ ሲገቡ እግዚአብሔር ይጠብቅላችሁ። ይህንን ነው ማለት የምችለው። ሰላም ለነዚህ ልጆች ምን ብዬ ቪዲዮ መስራት እንዳለብኝ አላቅም።